የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርበዋል። ሰናይ ቆይታ እንዲሆንላቸው አገው ሚዲያ እየተመኘ በቅድሚያ ማበይት ርዕሶችን እነሆ። በአዊ ብሔረሰብና በዋግምራ ብሔረሰብ ዞኖች ውስጥ የሥርዓት ቁጥርና የመልካም አስተዳደር ችግር እየተባባሰ መሆኑ ተገለጸም በስፋት የምንቃኘው ጉዳይ ይሆናል በኢትዮጵያ ስራ አንድ አዳዲስ ሰዎች ላይ የዝንጀሮ ፈንጣጣ መገኘቱን የኢፌድሪ ጤና ሚኒስቴር አስታወቀም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የምስራቅ አፍሪካ ሀገራት የኤርትራ፣ የሶማሊያና የሱዳን ዜጎችን ጨምሮ የአስራ ሁለት ሀገራት ዜጎች ወደ አሜሪካ እንዳይገቡ እገዳ እንደተላለፈባቸው ተገለጸም። ይህንንም የምታደምጡት ይሆናል። ክብራትና ክቡራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር ላይክ እና ሰብስክራይብ በማድረግ መረጃው ለብዙን እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታም። በአዊ ብሔረሰብ እና በዋግምራ ብሔረሰብ ዞኖች ውስጥ የስራ አጥ ቁጥርና የመልካም አስተዳደር ችግር እየተባባሰ መሆኑ ተገለጸም። በ2048/49 በኢትዮጵያ ለስራ ብቁ የሚሆነው ዜጋ ቁጥር ወደ 188 ሚሊዮን እንደሚያድግ ትንበያዎች ያሳያሉ። በየዓመቱ ባለው ከፍተኛ የስራ አጥ ቁጥር ላይ ሌሎች ሁለት ሚሊዮን አዳዲስ ስራ ፈላጊዎች ስራ ገበያውን እየተቀላቀሉ መሆኑን ጥናቶች ያሳያሉ። ኢትዮጵያ ውስጥ የስራ ፈላጊዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣ የማምጣቱን የስራና ክሎት ሚኒስትር በ2015 አስታውቆ እንደነበር አይዘነጋም። ይህ የስራ አጥነት ቁጥር ደግሞ በአገባዊ ብሔረሰብና በዋግምራ ብሔረሰብ ዞኖች ውስጥ ከሌሎች የሀገሪቱ ክፍሎች ከፍተኛ መሆኑን የብሔረሰብ ዞን ተወላጅ ወጣቶች የስራ ፈላጊ ቤተሰቦች ላገው ሚዲያ አረጋግጠዋል። እነዚህ የስራ አጥ ወጣቶችና ቤተሰቦች የስራ አጥነትና የመልካም አስተዳደር ችግር የብሔረሰብ ዞኖቹ መለያ ቢሆንም ከቀን ወደ ቀን እየተባባሰ መሆኑን በምሬት ገልጸዋል። እነዚህ ታማኝ መረጃ ምንጮቻችን እንደሚሉት የስራ አጡ ቁጥር በገጠር በከተማ እንዲሁም በሁለቱም ፆታ ያለ ልዩነት ከቀን ወደ ቀን ከፍ እያለ ነው ሲሉ ማብራር ተከተዋል መንግስት በበኩሉ በየዓመቱ በሚሊዮን የሚቆጠሩ አዳዲስ የስራ እድሎችን እየፈጠርኩ ነው ቢልም በአገው ዞኖች ግን በመንግስት በኩል የተገለጸው የለም ሲሉ የመንግስትንና የዞኖችን የላላ ግንኙነት ተችተዋል። ለዚህ ሁሉ ስራ አጥነት ዋናው ምክንያት በአገው ብሔረሰብ ዞኖች ውስጥ በክልሉ መንግስትና በዞኑ ደካማ አመራሮች ተላላኪነት የሚፈጸሙ የመልካም አስተዳደር ችግር መሆኑን እነዚህ ታማኝ ምንጮቻችን ገልጸዋል። በአሁኑ ወቅት በአግባዊ ብሔረሰብ ዞን ውስጥ መታወቂያ እስከ 20 ሺህ ብር እየተሸጠና ከክልልና ከፌዴራል ባለሥልጣናት ትዕዛዝና ሰንሰለት ከሌላ አካባቢ የመጡና በዞኑ አመራር ድጋፍ በተለያዩ የሥራ መስኮች እየተደራጁ ሲሆን የብሔረሰብ ዞን ተወላጆች ግን እየተሰደዱ መሆናቸውን አረጋግጠዋል። በመንግሥት ሥራም እየተቀጠሩ ያሉት በእውቀት ሳይሆን በዝምድናና በገንዘብ መሆኑንም ገልጸዋል። የሥራና ክህሎት ሚኒስቴር ከመቋቋሙ በፊት የአስር ዓመት የሀገሪቱ የስራ እድል ፈጠራ የድርጊቱ መርሃ ግብር የተነደፈ ሲሆን በዚህም እቅድ መሠረት በ2017 ዓ ም ለ14 ሚሊዮን በ2022 ደግሞ ለ20 ሚሊዮን ዜጎች የስራ እድል እንዲፈጠር መንግሥት ምቹ ሁኔታን ይፈጥራል ተብሎ መታቀዱ ይታወቃል። የአማራ ክልል ፖሊስ 1446ኛውን የዒድ አል አድሃ አረፋ በዓል በሰላም እንዲከበር በቂ ዝግጅት ተደርጓል ሲል ገለጸም። በክልሉ የሚከበሩ ሃይማኖታዊና ህዝባዊ በዓላት በሰላም እንዲጠናቀቁ የአማራ ክልል ፖሊስ ግዳጁን እየተወጣ ይገኛል ያለው የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በነገው ዕለትም በእስልምና ሃይማኖት ተከታዮች ዘንድ የሚከበረው 1446ኛው የኢድ አል አድሃ አረፋ በዓል በሰላም ተከብሮ እንዲጠናቀቅ የሚያስችል ዕቅድ ተዘጋጅቶ ተግባራዊ እንቅስቃሴ እያደረገ መሆኑን አስታውቋል። በዓሉ በሰላም ተጀምሮ በሰላም እንዲጠናቀቅ በቂ የጸጥታ ማስከበር ቅድመ ዝግጅት ተደርጓል ያለው ፖሊስ 1446ኛውን የዳላ ዳሃረፋ በዓል በሰላም እንዲከበር በቂ ዝግጅት ማድረጉንም አብራርቷል። በተጨማሪም በዓሉ በሰላም እንዲከበር አጋዥ የሆኑ የጸጥታ ኃይሎች ከፖሊስ ጎን ስምሪት ወስደው እየሰሩ እንደሚገኝ የገለጸው የክልሉ ፖሊስ ፣ ህዝቡ የሰላሙ ዘብና ጠባቂ እንዲሆንም እየተሰራ ነው ተብሏል። የኢድ አል አድሃ አረፋ በዓልና አማኞች በአደባባይ በጋራ ሆኖ የሚያከብሩት በመሆኑ የተለየ የጸጥታ ስምሪትና ዝግጅትም ያስፈልገዋል፣ ለዚህም በቂ የሆነ የጸጥታ ኃይል ተመድቧል ሲሉ ማክለዋል። አሁን ላይ ፖሊስ ችግሮች እንዳይፈጠሩ ቀድሞ መከላከል ላይ ትኩረት ያደረገ የጸጥታ ስራዎችን እያከናወነ የሚገኝ ቢሆንም የፖሊስ ሰራዊት የትኛውንም አይነት ዝግጅት ቢያደርግ የማህበረሰቡ ተሳትፎ ከሌለ የፈለገውን ውጤት ማምጣት ስለማይቻል ህዝቡ ከጸጥታ አካላት ጋር በቅንጅት እንዲሰራም የክልሉ ፖሊስ አሳስበዋል። በተጨማሪም ችግሮች ሲፈጠሩ መረጃ በመስጠት ቀድሞ በመከላከልና ለጸጥታ ኃይሉ እንቅስቃሴ ምቹ ሁኔታዎችን በመፍጠር ህዝቡ የድርሻውን እንዲወጣ ጥሪ ያቀረበው የአማራ ክልል ፖሊስ የኢትዮጵያውያንን የጋራ መተባበርና መደጋገፍ እሴት በጠበቀ መልኩ በዓሉን ማክበር ይገባልም ብለዋል። በ11 አዳዲስ ሰዎች ላይ የዝንጀሮ ፈንጣጣ መገኘቱን የኢፌድሪ ጤና ሚኒስቴር አስታወቀም። የዝንጀሮ ፈንጣጣ በኢትዮጵያ መግባቱ ከተነገረበት ከግንቦት 17 አንስቶ እስካሁን ለአርባ ሰዎች ምርመራ ተደርጎ በ17 ሰዎች ላይ በሽታው መገኘቱን የጤና ሚኒስቴር አስታውቋል። በበሽታው የአንድ ሰው ሕይወት ያለፈ ሲሆን፣ አንድ ሰው ደግሞ ከዝንጀሮ ፈንጣጣ በሽታ አገግመዋል። በዝንጀሮ ፈንጣጣ መያዛቸው ከተረጋገጡ ሰዎች መካከል ለ15 ሰዎች በለይቶ ማከሚያ ስፍራ የሕክምና ክትትል እየተደረገላቸው ይገኛል ቫይረሱ የተገኘባቸው ሰዎች እንደ ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ የንፍፊት ማበጥ፣ የቆዳ ቁስለትና ድካም፣ የጡንቻና የጀርባ ህመም ምልክቶች የሚታይባቸው ሲሆን በሽታው በተለይም በታማሚዎች አካል ላይ ቁስል ካለ በቀላሉ የሚተላለፍ ሲሆን፣ በንክኪና የቅርብ ለቅርብ ትንፋሽ ግንኙነት ዋና መተላለፊያ መንገዶች ናቸው። ህብረተሰባችን ከዝንጀሮ ፈንጣጣ በሽታ ራሱን ለመጠበቅ የቫይረሱ ምልክቶች ካሉባቸው ታማሚዎች ንክኪ በመቀነስ የአፍና የአፍንጫ መሸፈኛዎችን በመጠቀም የግልና የእጅ ንጽህናን በመጠበቅ ተገቢው ጥንቃቄ እንዲደረግ ሚኒስትሩ አሳስበዋል። የዝንጀሮ ፈንጣጣ ቫይረስ ምልክቶችን የሚያሳይ ማንኛውም ሰው በሚገኝበት ጊዜ በአቅራቢያ ወደሚገኝ ጤና ተቋም ሪፖርት ማድረግ እንዲሁም በ952 እና በ8335 ነፃ የስልክ መስመር የምክርና መረጃ አገልግሎት ማግኘት እንደሚቻልም ተገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የምስራቅ አፍሪካ ሀገራት የኤርትራ፣ የሶማሊያና የሱዳን ዜጎችን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ እገዳ እንደተላለፈባቸው ተገለጸም። ዶናልድ ትራምፕ አዋጁ ብሔራዊ ደህንነታችንን ያጠናክራል ያሉ ሲሆን የተከለከሉት ሀገራት ስለ ዜጎቻቸው አስፈላጊውን መረጃ ማቅረብ የማይችሉ ናቸውም ተብሏል። ዜጎቻቸው ሙሉ በሙሉ ወደ አሜሪካ እንዳይገቡ የተከለከሉ 12 ሀገራትም ኤርትራ፣ አፍጋኒስታን፣ ማይናማር፣ ቻድ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ እንዲሁም ሱዳን እና የመን ናቸው። በእገዳው የአሜሪካ ኃይልን የሚደግፉ የአፍጋኒስታን ዜጎችና፣ ልዩ ቪዛ ያላቸው ዲፕሎማቶች፣ አትሌቶችና የጥምር ዜግነት ባለቤቶች አልተካተቱም። እነዚህ ሀገራት በተጨማሪ ብዙ ጊዜ ከአሜሪካ ዜጎቻቸው እንዲወጡ ሲደረግ አንቀበልም ያሉ ከመሆናቸውም በተጨማሪ የቪዛ ቆይታቸው ከሚፈቀድላቸው ጊዜ በላይ የሚቆዩ ናቸውም ተብሏል። እገዳው በኮሎራዶ በቱሪስት ቪዛ ገብቶ ከጊዜ በላይ የቆየ የግብፅ ዜጋ ጥቃት ከፈጸመ በኋላ የመጣ መሆኑም ተዘግቧል። የኋይታውስ ቃል አቀባይ ፕሬዝዳንት ፕ ሌሎች ሰዎች ወደ ሀገራችን ገብተው እንዳይጎዱን ለማድረግ እየሰሩ ነው ብለዋል ከ12ቱ ሀገራት በተጨማሪ በብሩንዲ ኩባ ላኦስ ሴራሊዮን ቶጎ ቱርክሜኒስታንና ቬንዙዌላ ዜጎች ላይ እገዳው በከፊል ሲጣል የሀገራቱ ዜጎች በአብዛኛው የቪዛ ፕሮግራም አቀፍ ወደ አሜሪካ መግባት አይችሉም እገዳው በፈረንጆቹ ከመጪው ሰኔ ዘጠኝ ጀምሮ ወደ ስራ እንደሚገባ ሲነገር እየታየ ሌሎች ሀገራትን በዝርዝሩ ሊጨምር እንደሚችል ከኋይት ሀውስ ተሰምቷል ክብራትና ክቡራን አብራችሁን ስለቆያችሁ እያመሰገን በቀጣይ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።